ይ ልኪራም አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ኢንሻአላህ ዛሬም እንደተለመደው አጫጭር ቁርአኖች የተፍሲር ማብራሪያ እንጀምራለን። ተሱረቱል ፊል እንነሳለን። ሱረቱል ፊል ይቅርታ፣ ሱረቱል ፊል እና ሱረቱል ቁረይሽ አንድ ላይ ናቸው የሚልም አለ። ተሱረቱል ቁረይሽ ልነሳ፣ ተሱረቱል ቁረይሽ እነሳለሁ። ሱረቱ ቁረይሽ እና ሱረቱ ልፊል አንድ ናቸው የሚልም አለ። አይ ራሳቸውን የቻሉ ናቸው የሚልም አለ። መጀመሪያው ላይ ሌላ ፊ ቁረይሽ የሚለው ፈጀአለሁም ከአስፊ መኩል ሌላ ፊ ቁረይሽ ተብሎ የሚተረጎምበት አለ። ቁረይሾችን ለማላመድ ሲል እነዚያን የፊል ባለቤቶችን የተበላ አዝመራ አስመሰላቸው የሚል የሚያያዛለት አሁን ራሳቸውን የቻሉ ናቸው በሚለው ተፍሲር ይሄዳለው። ብስሚላህ ራህማን ራሒም ሱረቱ ቁረይሽ መክየቱን ወአያቱሃ አርባዑን የቁረይሽ ምዕራፍ በመካይ ወረደች፣ ከሂጅራ በፊት ወረደችና አራት አንቀጾችን የያዘች ናት። ሱረቱ ቁረይሽ ራሷን የቻለች ለቁረይሾች ብቻ ሌላ ሰው ሌላ ቀቢላ ሳታወራ ቁረይሾችን ብቻ የምታወራ በመሆኗ ቁረይሾችን ሰባት ነገሮች በሰባት ነገሮች አልቋቸዋል። አሉ ረሱል አለ ሰላቱ ወሰለም፣ አንዱ ይሄው ራሱን የቻለ ምዕራፍ በማምጣት ቁረይሾች ብቻ የተወሩበት ሌላ ያልተወራበት የነቢዩ ዘሮች ናቸው ቁረይሾች ማለት። አንድ ራሷን የቻለች ምዕራፍ አላቸው ከተባለ እቺ ናት። ብዙ ነገሮች አሉ። ሰባት ናቸው። ከሰባት አንዱ ነው ይሄ። ነቢይ የወጣባቸውም ነቢዩ ዐለይሂ ሰላቱ ወሰላም የወጡባቸውም ቀቢላዎች ቁረሾች ናቸው። ከዕባን መንከባከብም የነሱ ነው። ሐጀኛ ማብላት የነሱ ነው። ማጠጣትም የእነሱ ነው። ይሄ ሁሉ በቁረሾች ብቻ የተለየ ነው ማለት ነው። ብስም ላህ አረሕማን አራሒም ሊኢላፊ ቁረይሽን ኢላፊሂም ሪሕለተ ሽታኢ ወሰይፍ ለ ሊኢላፊ ቁረይሽ የቁረይሾች መላመድ ማለት ነው ቁረይሾች የለመዱት ልምድ አለ እሱ ምንድ ነው በበልግ ጊዜ ወደ የመን በበጋ ወደ ሻም እየሄዱ የሚነግዱት ንግድ አለ እሱን መልመድ፣ ይሄ ልምዳቸው፣ አላህ ስብሓነ ወተዓላ የዋለላቸውን ጸጋና ያደረገላቸውን እንክብካቤ በግልጽ የሚያሳይ ነው ማለት ነው። ቁረይሾች ከዚህ በፊት ይሄንን ንግድ ሪሕለተሽታይ ወሶይፍ የሚለውን በበልግ ወደ የመን በበጋ ወደ ሻም የሚያደርጉትን የንግድ እንቅስቃሴ ተያረጉ በስተፊት በጣም ረሃብተኞች ነበሩ። እና ለኢላፊ ቁረይሽ ማለት የቁረይሾች ልምድ ምንድን ነው? ልምዱ ኢላፊህም፣ ያ ልምዳቸው ሪሕለተ ሽታኢ ወሰይፍ። ሪሕላ ማለት ጉዞ ማለት ነው። የበልግ ጉዞንና ወሰይፍ የበጋን ጉዞ የሚያደርጉት ጉዞ ይህንን መልመዳቸው አላህ ስብሓነ ወተዓላ ተዋለላቸው ጸጋና ያደረግላቸውን እንክብካቤ መገለጫ ነው። አንድ ተፍሲር ይሄ ነው። ወይም ሊኢላፍ ቁረይሽ ቅድም እንደነገርኳችሁ ተጃዓለሁም ከአስፊም መኩል ነው የተበላ አዝመራ ገጠሉ የተበላ አዝመራ አስመሰላቸው እና ብርሃትን ሊኢላፍ ቁ ሊአጅሊ ኢላፍ ቁረይሽን ቁረይሾችን ለማላመድ ብሎ እነሱን አጠፋቸው የፊል ባለቤቶችን አጠፋቸው ነው። አሁንም ሁለት፣ ሪሕለተ ሽታ የበልግን ጉዞና፣ ወሰይፍ የበጋን ጉዞ ስላስለመዳቸው ፈሊያዕቡዱ ረብ ሀዘ ልበይት፣ ፈሊያዕቡዱ ይገዙ ረብ ሀዘ ልበይት፣ የዚህም ቤት ጌታ አላህን ይገዙ ለዚያ ሽኩር ምላሽ ይገዙ ለቤቱ ሁለት ጉዞዎችን የበልግንና የበጋን ጉዞ አስለምዷቸዋል። ወደ የመን እና ወደ ሻም እየሄዱ የሚነግዱት የሚነግዱት ንግድ ይህን ነው። ጉዞ የሚለው ይህንን ስላስለመዳቸው ለዚያ ሽኩር ምላሺ ፈሊያዕቡዱ ይገዙ፣ ረብ ሀዘ ልበይት የዚህ ቤት ጌታ አላህን ይገዙ። አለዚ አጣዓመሁም ሚን ጁዕን ያንን ከረሃብ የመገባቸውን ከዚህ ጉዞ በስተፊት ረሃብተኛ ነበሩና። ወአመነሁም ሚን ኸውፍ ከፍርሃትም ደግሞ ሰላም ያደረጋቸውን ጌታ ይገዙ። ሰላም ያደረጋቸውን ጌታ ይገዙ ነው። ይህን ይመስላል ጥር የተፍሲሩ ቁረይሾች መኮች ሰላም ያደረጋቸው ከምንድን ነው? ከአብረሃት ጦር ነው። ወደፊት የሚመጣው ሱራ ላይ አብርሃት ሊያጠፋቸው መጥቶ ሰራዊቱን ይዞ ከባህር በኩል በተነሳ የወፍ የወፍ መንጋዎች አጥፍቷቸዋል። ከዚያ ሰላም ያደረጋቸው የሆነውን አላህን ይገዙ ነው። ይህን ይመስላል የሱረቱ ቁረይሽ ተፍሲር ወደ ሱረቱ

በጣም ሰፋ ያለ ቂሶ አላት። እሱ ባጭሩ አብራርቶታል። ቢስሚላህ ራህማን ራሂም አለምተረ ከይፈ ፈዓለ ረቡከ ቢአስሃቢ ልፊል። አለምተረ አላየህ ምን፣ ከይፈ ፈዓለ ረቡከ ጌታ እንዴት እንደሰራ፣ ቢአስሃቢ ልፊል በዝሆኖች ባለቤት በዝሆን ባለቤቶች ላይ ምን እንደሰራ። የዝሆን ባለቤቶች የሚባሉት አብረሃ እና እሱን ተከትለው የመጡ ጁንዶችን ነው። አብርሃቱል አሽራም ይባላል። እሱ በአንድ ጦርነት ላይ አፍንጫው የተቆረጠ እና ፊቱ የቆሳሰለ ሆኖ መጥቶ ስለነበረ አብርሃቱል አሽረም ይባላል። አሽረም ማለት አፍንጫው ቆራጣ ማለት ነው። ታዲያ በዝሆን ባለቤቶች ላይ የሰራውን ጌታ አላወቅም የምናሳውቀ እንደማለት ነው። ይሄ ሱረቱል ፊልም የዞን ባለቤቶች የሚባሉት እና አብርሃ ናቸው። ከሀበሻ መጥተው የመን ላይ እየነገሰ ነው። አብርሃ ማለት የመን ላይ ነግሶ ሶናዓ ከምትባል ከተማ ከየመን ዋና ከተማ ሶናዓ ከምትባለው ላይ ቁለየስ የምትባል ግንብ፣ መልካም የሆነች ግንብ ገንብቶ እሷን በመዘየር በመጎብኘት የገቢ ምንጭ ለማድረግ ፈልጎ ያንን ሰርቶ ነበረ። የካዕባን ጉብኝት ወደዛ ለማዞር ገቢውን ለማዞር ፈልጎ ማለት ነው። ይህንን የሰሙ አረቦች ተናደዱና ሄደው ቆሻሻ ቀቧት። ሰራተኛዎች ይህንን ለአብርሃት ሲነግሩት አብርሃት መሀል ላፈጸመና እጄ ካዕባን እንዳለው አፈራረሳለሁ እያንዳንዷ ድንጋው ትቼ ነው የምጥላት ብሎ ምሎ ፊመል እንትን ሲል ዞኑን ጋልቦ መጣ። በሚመጣበት ቦታም እንደዚሁ እያወደመ ነው የመጣ ይባላል። መጥቶ ወደ ካባ ሲደርስ ቋንቋ አስተርጓሚ አለው። አንድ ጥሪ እንዲያደርግ አዘዘውና አረቦችን አሽራፎችን፣ ከአረቦች አሽራፎችን ጥሪ እንዲያደርግ አዝዞታል። መጀመሪያ ከዚያ በፊት የአብዱል ሙጠሊብን የነቢዩን አያት አለህ ሰላቱ ወሰላም የእሳቸውን ሁለት መቶ ግመል በቁጥጥሩ አድርጎ ነበር። እነዚያን ግመሎች ይዞ ዝም ብሎ መጥቶ መደምሰስ አልፈለገም። ድርድር አስፈለገ እና ይሄ ጣላጠባዩ ተሙ ተርጂሙ ሄዶ አረቦች ዘንድ ይጠራ የአብዱልሙጠሊብን ነው የነቢዩን አያት እንደ ዋነኛነት አድርጎ ይዞት ይሄደ። ከዛ ይዞት ሲሄድ ሲያየው አብርሃ በጣም አከበረው። ይስማም ነበረ የሚያምር ነበረ። እና ከወረደና ካልጋው አንድ ቦታ ላይ ቁጭ ብለው ሊነጋገሩ ጀመሩ። ከዚያም ምንድን ነው የምትፈልገው አለና የነብዩን አጎት ጠየቃቸው። እኛ የመጣ ነው ሰዓባውን ይህን ያምልኮታችሁን ቦታ ልናፈርስ ነው። አንተስ ምንድን ነው የምትፈልግ ሲለው እኔ የምፈልገው ግመሎችን ሁለት መቶ ግመሎችን እንድትለቅልኝ ነው አለው። ይሄ ነው እኔ ደግሞ በጣም አክብሬህ ነበረ። የአምልኮትህን ቦታ ቤቱን ለንንድ ነው አምልኮትህን ልንነካ ነው ስንል ያልተናደድከው፣ ግመል ሁለት መቶ ግመል ትጠይቃለህ? ግመሎቹን ለጀላ አለው። እኔ የምፈልገው ቤቱን ነው ሲለው ቤቱ መሀል አብዱልሙጠሊብ ግመሎ የእኔ አነ ረቡ ቤት እኔ ነኝ የግመሎች ጌታ፣ ለቤቱማ ጌታ አለው። ይጠብቀዋል አለ። ይህንን ምላሽ ሰጠው። እሺ፣ እሱ ከሆነ ግመሎቹን ልቀቁለት አለ። ተለቀቀ። የነብዩ አያት ግን አብዱልሙጠሊብ የተወሰኑ ሰዎችን ይዞ ሂዶ ከአባው ሞልተዘሙን ይዞ ዱዓ አደረገ ይባላል እና ሌሎቹን ወደ ጎራውጡ ራሳችሁን ጠብቁ

እምና ሒላለክ ይህንን ቤትህን ጠብቅ ሓረምህን ጠብቅ። ላ የግሊበነ ሶሊብሁም ወሚሓል እነሱ ታቦታቸው ሶሊብ መስቀል ነው። መስቀላቸውም ውሸታቸውም ሊያሸንፍ አይገባም። ስለዚህ አንተ ዛሬ ቤትህን ጠብቅ የአላህ ብለው አድርገው ወጡ ያንን በጨረሱበት አብዱል ሙጠሊብ ወደ ጎራ ሲወጡ ወደው እነሱ ዝሆናቸውን አዙረው ሊቀጥሉ ነው። በዚያ ደቂቃ እንግዲህ ግመላቸውን ወደ ከዕባ አዙረው ለማፍረት ሲንቀሳቀሱ አንድ ኑፋይል እብኑ ሓቢብ የሚባል ሰው ነበረ ይላሉ፣ ገጣሚ ነው እሱ። ይሄ አብርሃ ተሰቅሎት የመጣውን ዝሆን ማሕሙድ ይባላል ስሙ በጆሮው ሄዶ ሹክ ያለው ነገር አለ ይባላል። ምንድን ነው ያለው? ወጀሮው ሄደና ወቃል እብሩክ ያ እብሩክ ያ ማሕሙድ አውርጅ። እብሩክ ማለት ተኛ ማለት ነው። አንተ ማሕሙድ ተኛ፣ እንዳትንቀሳቀስ ወይም በመጣበት ተመለስ የሚለውን ሹክ አለው ይባላል። ከዛ በስተኋላ ማሕሙድ የሚባለው አብረሃ ተጭኖት ተሰቅሎት የመጣው ብዙ በሆን መድምድ ወተኛ በርፍ ቢያነሱት እንኳን አይነሳም። እዛ ወደ የመን ወደ ሌላ አቅጣጫ ሲያዞሩት ይወጣል፣ ወደ ከዕባ ጭራሽ መንቀሳቀስ አልቻለም። በዚህ ቅጥፈት አላህ ስብሓንሁ ወተዓላ ሶስተኛው አንቀጽ ላይ እንደሚናገር፣ አርሰለ ዐለይሂም ጠይረን አበቢል፣ በእነሱ ላይ ወደ ባህር በኩል የተነሳ የወፍ መንጋ ላከባቸው። ጌታችን እንደሚመጣው ተፍሲሩ እያንዳንዱ ወፍ እያንዳንዷ ድንቢት ወፍ ሶስት ሶስት ድንጋ በሚንቃሯ በአፏ እንዲዛለይ በእግሯ እና በእግሯ አንዳንድ ይዛል ስማቸው የተጻፈበት የሆነ የተተኮሰ ጭቃ ከተተኮሰ ጭቃ በሆነ ድንጋ ከምስር ከፍ ያለ ከአተር ዝቅ ባለ ድንጋይ እያንዳንዳቸው እንዳንዳቸው በጭንቅላታቸው የገባ በታች ስተ የሚወጣ የበጣጠሰ ጣላቸው ይላል። ያው ነው ፈጃአለም ካስመኩል መቁል የተበላ አዝመራ አስመሰላቸው። እየበጣጠሰ አካል አካላቸው ሁሉ ላይ እየተበጣጠሰ ወደቀ። በዚህ መልኩ አላህ ስብሐነ ተዓላ ሙዕጂዛውን አሳይቷል ይላል። የምዕራፍ ሱረቱል ፊል አሁንም ለየት ያለ ሙዕጅዛ ነው፣ ለነቢዩ ዐለይሂ ሶላቱ ወሰላም ለምን ማንም ሳይከላከል ራሱ አላህ ካባውን የጠበቀበት ኃይለኛነቱን የበላይነቱን ያሳየበት ምዕራፍ ነው። ኢንሻአላህ ወደ ጥሪ ተፍሲሩ ይገባለሁ። አለም ተራ ቢስሚላህ ራህሂም አለም ተራ አላየም፣ ያ መሐመድ ወይም አልሰማም። ከይፈ ፈዓለ ረቡከ ከይፈ እንዴት ፈዓለ የሰራ ረቡከ ጌታ እንዴት የሰራ እንደሰራ አልሰማህም፣ አላየህም የአስሓቢል ፊል በዝሆኖች ባለቤቶች ላይ በናብርሃት ማለት ነው። አለም የጃዓል ከይደሁም አለም የጃዓል አላደረገም ከይደሁም ሴራቸውን ተንኮላቸውን ፊታብሊል ከንት አሲረውን የመጡትን ሴራ ከንቱ አደረገባቸው። እነሱን በወፍ መንጋ በመምታት ዋርሰላ አለይህም በእነሱ ላይ ላከ። ጠይረን አባቢል የወፍ መንጋ ጠይር ማለት ወፎች ማለት አዋፍት ማለት ነው። አባቢል መንጋ ጀማ የሆኑ ተርሚሂም እምትወረውርባቸው የምትመታቸው የሆነችው ወፍ ቢሒጃረቲን ሚን ሲጂል ከተተኮሰ ጭቃ በሆነ ድንጋይ የምትመታቸው የሆነ ቅድም እንደተናገርኩት ይህ የወፍ መንጋ በእያንዳንዱ በሚንቃራቸው በእግራቸውም አንዳንድ ድንጋይ እያያዙ ተምስር ከፍ በሚል ከአተር ዝቅ በሚል ድንጋይ በጭንቅላታቸው እየገባ በታች ይወጣል። ተመልሰው የመን እስከሚደርሱ ድረስ በየመንገዱ አካላቸው እየተቆራረጠ ወድቋል። ፈጃለሁም አደረጋቸው እነዚህን አስሃበል ፊሎችን ከአሲም መኩል ቅጠሉ እንደተበላ አዝመራ አደረጋቸው ለምን ብሎ ሊኢላፊ ቁረይሽ ቁረይሾችን ለማላመድ ብሎ እዚያው ሀገራቸው ላይ እንዲቀመጡ ብሎ እነዚህን አስሀበል ፊሎችን የዝሆኖችን ባለቤት ቅጠሉ እንደተበላ <ساة> አዝመራ አደረጋቸው ይላል። ዛሬ ተፍሲር እዚህ ላይ አቁሟል። ሰለላሁ ዓላ ሰይድና ሙሐመድ ወዓላ አሊሂ ወሳህቢሂ ወሰለም። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ ባረከላሁ